የፋኖ ኃይል ውስጥ ተከታታይ የከተማ ልዩ ኦፕሬሽን እንደቀጠለ ነው። በሸዋ ምድር ሸዋሮቢት ከተማ በአገዛዙ ጦር የሌሊት ጥቃት ተፈጽመዋል። ጥቃቱ አገዛዙ ኤሊት ፎርስ ብሎ በሚጠራው ኃይል ላይ የተፈጸመ መሆኑ ልዩ ያደርገዋል። በመንግስት ዩኒቨርሲቲዎች የተቀሰቀሰው የተማሪዎች አመፅ ሁለተኛ ቀኑን ይዟል። በሁለተኛ ቀን የአድማና ተቃውሞ ውሎ የተማሪዎቹ እንቅስቃሴ ከግቢ ተቃውሞ ወደ አደባባይ ተቃውሞ የማደግ ምልክት አሳይተዋል። እነ ሽመልስ አብዲሳ ልዩ ኃይላቸውን በብዛት በከተሞች አስገብተዋል። በተለይም ባምቦ፣ ወለጋ፣ ደንቢዶሎና መዳወላብ ዩኒቨርሲቲ ተማሪዎች የአደባባይ ተቃውሞ እንዴት ዋለ ስንል መረጃዎችን ፈትሸናል። ይህ የተቃውሞ እንቅስቃሴ በአገዛዙ ተጠልፎ ወደ ብሔር ተኮር ግጭት እንዳይሄድ መደረግ ስላለባቸው ጥንቃቄም የትግሉን ባለድርሻ አካላት አስተያየት ይዘናል። ጀኔራሎቹ የአሰብ ጦርነት ዝግጅትን በተመለከተ ይፋ ያደረጉት ወታደራዊ መረጃ አነጋጋሪ ሆኗል። በዓለም አቀፍ ሚዲያዎች ጭምር በልዩ ሁኔታ ሰፊ ትንታኔ እየተሰራበት ይገኛል። ኒው ላይንስ የተባለው ታዋቂ መጽሔት የኤርትራና ኢትዮጵያ የቀድሞ ጦር አመራርና ጄኔራሎችን በማናገር የሰራውን ትንታኔ በመረጃ ትንታኔያችን በሰፊው ቃኝተነዋል። የአረብ ስፓርታ በሚል ቅጽል ስም የምትጠራው የተባበሩት አረብ ኤሚሬቶች በቀይ ባህር ስትራቴጂካዊ ደሴት ላይ የአየር ማረፊያ ልትገነባ ነው በኤርትራና በየመን መካከል የውዝግብና የክርክር ማዕከል ሆና ቆይታ፣ በመጨረሻ በየመን ቁጥጥር ስር በምትገኘው ታላቋ የቀይ ባህር ደሴት ላይ የተያዘው የተባበሩት አረብ ኤምሬትስ ፕሮጀክት ምን ይመስላል ለሚለው ዜና ትንታኔያችን ምላሽ አለው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው የፋኖ ኃይሎች በአገዛዙ ጦር ላይ የሌሊት ጥቃት ፈጽመዋል ጥቃቱ አገዛዙ ኤሌት ፎርስ ብሎ የሚጠራው ኃይል ላይ የተፈጸመ መሆኑ ልዩ ያደርገዋል ተብለዋል ሸዋ አጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር የአርበኛ ስንታየው ክፍለ ጦር የፋኖ ኃይሎች ህዳር ስምንት ምሽቱን ጨለማን ተገን በማድረግ በብልጽግናው መቶ ሶስተኛ አየር ወለድ ክፍለ ጦር ሰራዊት ላይ መብረቃዊ ጥቃት መፈጸማቸው ታውቋል። የአውደ ውጊያው መረጃው እንደሚያሳየው የሸዋ ሮቢት ከተማ አካል በሆኑ ቦታዎች በተሰራው ድንገተኛ ወታደራዊ ኦፕሬሽን በአገዛዙ ሰራዊት ላይ ከፍተኛ ኪሳራ መድረሱን ነው። በሸዋሮቢት ከተማ ዜሮ ስምንት ዋንዛ መዳን ያለም ተረተር በተባለው ጉባ ላይ የሰፈረውን የልዩ ዘመቻዎች እዝ መቶ ሶስተኛ ክፍለ ጦር የአርበኛ ስንታየው ወይም ራምቦ ክፍለ ጦር ቃኞች በልዩ ወታደራዊ ኦፕሬሽን እስከ ካምፕ ድረስ ተስበው በመግባት በዋርድያ ጥበቃ ላይ የነበሩትን ኮማንዶዎች በሙሉ ማጥቃታቸው፣ በዚህም አራቱ ሲደመሰሱ ቀሪው አንዱ የሰራዊት አባል ቁስለኛ ሆኖ በተረተር ጉባ ላይ ለማምለጥ ሲሞክር ገደል ገብቶ ህይወቱ ማለፉ ተረጋግጧል። በቲም በቲም ደረጃ የከተማዋ ልዩ በሮች የሚጠብቀው የልዩ ዘመቻዎች ኮማንዶ ኃይል ከዋናና ወታደራዊ ካምፖች በተጨማሪ ሌሎች የስምሪት ቦታዎች እንዳሉት በግንባር መረጃው ላይ ተመላክተዋል። በዋርድያ ጥበቃ ላይ ያሉ በፋኖ ሰራዊት በተፈጸመባቸው ድንገተኛ ጥቃት በመደናገጥ ከካምፕ በተንቀሳቀሱት ተጨማሪ ሰራዊት ውስጥ ተጨማሪ ሶስት የኮማንዶ አባላት ሲደመሰሱ በርካቶችን ቁስለኛ በማድረግ ምሽት የጀመረውን የማጥቃት ዘመቻ ሌሊቱን በማሳካት ያለምንም መስዋዕትነት ወደ ነጻ ቀጠናዎች መመለሳቸውን ያመላከተው የግንባር መረጃው የብልጽግና ኮማንዶ በሸዋ ምድር እየሰጠመ ነው ሲል የኪሳራውን ደረጃ ገልጾታል። በሌላ ዜና በውድቀቱ ዋዜማ ላይ የሚገኘው የብልጽግናው አምባገነን አገዛዝ በርካታ የፋኖ ቤተሰቦችን በኗሪ ፖሊስ ጣቢያ ለወራት ያክል በግፍ አስሮ እያሰቃየ መሆኑን የአጼ አምደ ጽዮን ኮር አስታውቋል። ኮሩ በመልእክቱ እንደተናገረው የፋኖ ቤተሰብ በመሆናቸው ብቻ በርካታ ንጹዋን ዜጎች በወረዳ ውስጥ ባሉ ባንድ አመራሮች ትእዛዝ ሰጭነት ከመስከረም 28 ቀን 2018 ጀምሮ ታስረው ለከፍተኛ እንግለትና ለጤና እክል መጋለጣቸውን ያረጋገጠ ሲሆን አገዛዙ የግፍ እስረኞ ችን እንዲለቅ ይህ ካልሆነ ግን በአገዛዙ ቁንጮ አመራሮች ላይ አጸፌታዊ እርምጃው የከፋ እንደሚሆን የመጨረሻ ያለውን ማስጠንቀቂያ ሰጥተዋል። ይበእንዲህ እንዳለም በምስራቅ ወለጋ ዞን ጊዳያና ወረዳ መነሻውን ከአንገር ጉተንና ከሻሾበር ከተሞች ያደረገው የአገዛዙ ሰራዊት አሊ ከተማ ላይ ከአራት በላይ ንጹሐንን ቤታቸው በር ላይ በአሰቃቂ ሁኔታ መረሸኑን የአካባቢው ነዋሪዎች ገልጸዋል። በወን ዞኖች ያለውን አማራን የማጽዳት ዘመቻ በማየት የሚያገለግሉትን ስርዓት መልሰው ለመታገል የወሰኑ የምዕራብ እዛ አባላት የሆኑ አራት የአገዛዙ ስራዊት አባላት ከምስራቅ ወለጋ አንገርጉተን ከተማ በመውጣት በቀጠናው ራሳቸውን ለመከላከል ትግል ላይ ያሉትን የፋኑ ኃይሎች መቀላቀላቸው ተሰምተዋል። አንድ ብሬንና ሶስት ጥቁር ክላሽ በመያዝ የፋኑ ኃይሎችን የተቀላቀሉት አባላቱ የስርዓቱን ጸረ አማራነት ብቻ ሳይሆን ለኦሮሞ ህዝብ የማይራራ ጸረ ህዝብነት ባይናችን አይተን አረጋግጠናል በቃን ብለን የነጻነት ትግሉን ተቀላቅለናል በማለት ቃላቸውን መስጠታቸው በመረጃው ላይ ተመላክተዋል። በመንግስት ዩኒቨርሲቲዎች የተቀሰቀሰው የተማሪዎች አመጽ ሁለተኛ ቀኑን ይዟል። በሁለተኛ ቀን የአርማና ተቃውሞ ውሎ ድሬዳዋ ዩኒቨርሲቲ፣ አምቦ፣ ደምቢዶሎ ወለጋና መደወላቡ ዩኒቨርሲቲዎች ቀዳሚዎች ሆነዋል። በሁለተኛ ቀን ውለው የተማሪዎቹ የትምህርት አርማና የግቢ ተቃውሞ ወደ አደባባይ ተቃውሞ የማደግ ምልክት አሳይተዋል። በተለይም በወለጋ ሁለት ካምፓሶች ደምቢዶሎና መደወላቡ ዩኒቨርሲቲ ተማሪዎች በከተሞች አደባባይ ተቃውሞ ሲያሰሙ ታይተዋል። በትናንቱ ተቃውሞ ባምቦ አሪሲ ቡሌሆራ ሰላሌ መዶላቡ ዲላ ና ድሬዷ ዩኒቨርሲቲዎች የሚገኙ ተማሪዎች ተሳታፊ መሆናቸው ይታወሳል። በተማሪዎቹ ተቃውሞ ከፍተኛ መደናገጥ ውስጥ የገባው አገዛዙ ከፍተኛ የጸጥታ ኃይል ማሰማራቱም ተሰምተዋል። በተለይም ባምቦ ወለጋ ና መደውላቡ ከተሞች ቁጥሩ ከፍተኛ የሆነ የኦሮሚያ ልዩ ኃይል መሰማራቱ ታውቋል። ተማሪዎቹ ከፍተኛ ተቃውሞ እያሰሙ የሚገኙበት ምክንያት የትምህርት ሚኒስተር ያወጣውን አዲሱን ፖሊሲ በተመለከተ ቢሆንም ተቃውሞው የጸረ ስርዓት መልእክቶች ጭምር የተላለፈበት ሆነዋል። የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ አመት ትምህርታቸውን ሲያጠናቀቁ ለአንድ አመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ በቀጣይ አመት ጀምሮ ተግባራዊ እንደሚሆን መወሰኑን ተከትሎ የተቀሰቀሰው ተቃውሞ እስካሁን አስር የሚደርሱ የመንግስት ዩኒቨርሲቲዎች ተማሪዎች ያደረሰ ሆነዋል። ተቃውሟቸውን ለሁለተኛ ቀን በማሰማት ላይ ያሉት የዩኒቨርሲቲ ተማሪዎች ከፖሊሲ ተቃውሞ ባሻገር የስርዓት ለውጥ እንደሚፈልጉ ካስተጋቧቸው መፈክሮች ላይ ተመላክተዋል። በሁለተኛ ቀን ተቃውሞ ዳውን ዳውን ብርሃኑ ነጋ፣ ዳውን ዳውን አብይ አህመድ የሚሉ የስርዓት ለውጥ የሚጠይቁ የተቃውሞ ድምጾች ተሰምተዋል። የተማሪዎቹ ተቃውሞ ከግቢ ወደ አደባባይ የመውጣት እድገት ያሳየ መሆኑን ተከትሎ ተቃውሞ ትክክለኛ ዓላማውን ይዞ እንዲጓዝ ካልተደረገ አገዛዙ ሆን ብሎ ወደ ብሔር ግጭት ሊወስደው ይችላል በሚል ስጋታቸውን የሚያጋሩ የጉዳዩ ተከታታዮች በጥንቃቄ ሊመራ ይገባል ብለዋል። የተማሪዎቹ ጥያቄ ከአንድ ነጠላ የፖሊሲ ለውጥ ወደ ሥርዓታዊ ለውጥ እንዲያድግ አቅጣጫ በመስጠት ሂደት የሚከተሉት የትግል ነጥቦች ልዩ ትኩረት ሊሰጣቸው ይገባል ብለዋል። የትግሉ ባለድርሻ አካላት የጋራ አደጋን በጋራ መታገል በስልቱ አዋጭነት ላይ መተማመንን መፍጠር፣ ባለድርሻ አካላትን በብቃት ማስተባበር፣ የተማሪዎችን እንቅስቃሴ በጠራ ስልትና ቅድ መምራት፣ ትግሉ ለላቀ ውጤት የሚበቃ መሆኑን ማሳመን፣ ሳያሸንፉ አለመቆምን ማረጋገጥ እንደሚገባ ምክረ ሃሳባቸውን ለግሰዋል። በተጨማሪም በትግሉ ዙሪያ የማይነጥፍ አመራርን መፍጠር፣ በቂ የተሳታፊነትን መጠን መፍጠር እንደሚገባም ተመላክተዋል። አድማስ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። ጄኔራሎቹ የአሰብ ጦርነት ዝግጅትን በተመለከተ ይፋ ያደረጉት ወታደራዊ መረጃ አነጋጋሪ ሆነዋል። በዋናነት ብልጽግና እያዋለደ ያለው ድንበር ተሻጋሪ ጦርነት በዓለም አቀፍ ሚዲያዎች ጭምር በልዩ ሁኔታ ሰፊ ትንታኔ እየተሰራበት ይገኛል። ኒው ላይንስ የተባለው ታዋቂ መጽሔት ለጉዳዩ የቀረቡ የውስጥ ምንጮችን ዋቢ አድርጎ ያስነበበው ዘገባ የአሰብ ጦርነት ዝግጅትን ፍንትው አድርጎ የሚያሳይ ነው። መጽሔቱ ከኤርትራ የቀድሞ ጦር አመራርና ጄኔራሎች አንድ፣ ከኢትዮጵያ የቀድሞ የመከላከያ ጄኔራሎች አንድ ጄኔራልና ከትግራይ ሊቃን አንድ የስራ ክፍሉ ያልተገለጸ ሰው በማናገር ትንታኔውን ሰርቷል። በተለይም ጡረተኛ ጄኔራሎቹ የሰጡት አስተያየትና የጦርነት ትንታኔያቸው አነጋጋሪ ይዘቶችን ይዘዋል። አንድ አዲስ አበባ ውስጥ የሚገኝ ካፌ ተቀምጠው ለመጽሔቱ ቃለ መጠየቅ የሰጡ የመከላከያ የቀድሞ ጄኔራል አብይም፣ ይሁን ኢሳያስ ጦርነት ይፈልጋሉ፣ ነገር ግን ያለባቸው ውስንነት አንቆ ይዟቸዋል ይላሉ። ጡረተኛው ጄኔራል በሁለቱም በኩል ያለውን ከፍተኛ የሆነ የጦርነት ዝግጅት ተንትነው አቅርበዋል። እንደ ጄኔራሉ ትንታኔና አስተያየት ከሆነ ኢሳያስና አብይ ጦርነቱን ቢፈልጉትም ቀድሞ ለመጀመር ያስፈራቸው ምክንያት አለ። ከምክንያቶቹ ውስጥ አብይን የተመለከተው ስጋት ይህ ነው። አብይ አህመድ በጦረኝነታቸው ኢትዮጵያን የጦርነት አዙሪት ውስጥ ስለከተቷት ለኢሳያስ ደስታን ፈጥረዋል ይላሉ ጄኔራሉ። የቀድሞ ወታደራዊ አመራር ኢሳያስ በኢትዮጵያ እንቅልፍ የሚያገኙበትን ጉዳይ አብይ በማመቻቸት ላይ መሆናቸውን የገለጹት በቀዳሚነት አብይ የባህር በር አጀንዳውን ከግብ ለማድረስ አስቻይ ቁመና ላይ ስላልሆኑ ነው ጀኔራሉ። ለዚህም ማሳያ ያነሱት አብይ በአማራና ኦሮሚያ ያስቀጠሉትን ጦርነት ነው። ቀጥሎም ያነሱት መሰረታዊ ጉዳይ አብይ የአሰብን ጦርነት ቢቀሰቅሱ አዲስ አበባ ላይ የመፈንቅለ መንግስት ስጋት እንደሚያሰጋቸው የገለጹበት አውድ ነው። አብይና አገዛዛቸው አዲስ አበባ ላይ የህዝብ አመፅ እንደሚቀሰቀስ ኤርትራን ጨምሮ የህወሓትና የፋኖ ኃይሎች በጉዳዩ ላይ እጃቸውን እንደሚኖርበት ገምግመዋል። በዚህም መሰረት የአሰብን ጦርነት ቀድሞ ለመጀመር ስጋት እንዳላቸው ጄኔራሉ ለመጽሔቱ ተናግረዋል። ከዚህ በተጨማሪ የተባበሩት አረብ ኤምሬትስን ፈቃድ ማግኘት ጋር የተያያዘ ምልከታ ነው። አብይ የመሳሪያ ድጋፍ የምታደርግላቸው የተባበሩት አረብ ኤምሬትስ ጦርነቱን እንዲጀመር ካላዘዘቻቸውና ይሁንታ ካላገኙ ቀድሞ የመጀመር ድፍረት እንደሌላቸው ነው የተናገሩት። አንድ ሌላ በሱዳን የሚገኝ የኤርትራ የጦር አዛዥ ኢሳያስ ለመጽሔቱ የሰጡት አስተያየትም አነጋጋሪ ጉዳዮችን ይዟል። የቀድሞው የጦር አዛዡ ፕሬዚዳንት ኢሳያስ አፈወርቂ በኢትዮጵያ የተለኮሱ እሳቶች እንዳይጠፉ እንደሚፈልጉ ነው የገለጹት። ሌላው በኤርትራ የሰሬት ክፍተት እየተፈጠረ መሆኑ በስጋት ተነስተዋል። ክፍተቱን ለመሙላት በኤርትራ ወጣቶች ለውትድርና ለመመልመል የቤት ለቤት አሰሳ መጠናከሩን ዘገባው አመላክተዋል። የቀድሞው የኤርትራው ጦር አመራር ለአሜሪካው ተነባቢ ኒው ላይንስ መጽሄት አነጋጋሪ ወታደራዊ መረጃ ነው ያጋሩት። መጽሄቱ የኢትዮጵያና የኤርትራ ወታደራዊ አዛዦችን ዋቢ አድርጎ የኢትዮጵያና ኤርትራ አንድ የተሳሳተ እርምጃ የሚያዋልደው ጦርነት በሚል ርዕስ ያስነበበው ወታደራዊ መረጃ በይዘቱ ጠንካራ ነው። የኤርትራ የጦር አመራር የነበሩት ሰው ለመጽሄቱ በሰጡት መረጃ መሰረት በአስመራና በኤርትራ ውስጥ ባሉ በርካታ ከተሞች ወጣቶች በየአካባቢያቸው አስተዳደር በመሄድ ለውትድርና ግዳጅ እንዲመዘገቡ የሚል ማሳሰቢያ ተሰጥቷቸዋል። በተመሳሳይ የአብይ አህመድ አገዛዝም ወታደራዊ ዝግጅቱ በመጽሄቱ ተቃኝተዋል። በሁለቱም በኩል ያለው የጦርነት ዝግጅት አሰብን ማዕከል ማድረጉን ዘገባው ጠቁመዋል። የጦርነቱ ዋና ማዕከል በኤርትራ ሩቅ ደቡብ የሚገኝ የአሰብ ወደብ ነው ብለዋል። አሰብ ከኢትዮጵያ ድንበር በአርባ ማይል ሚካኤል በቅርብ ርቀት ላይ እና ከኢትዮጵያ አፋር ክልል በ50ና 55 ማይል ርቀት ላይ በኮምቦልቻ አቋርጦ በሚያልፈው አሮጌ ዋና መንገድ ላይ ይገኛል ሲል ዘገባው አትቷል የአሰብ ወደብ ለኢትዮጵያ በጣም የቀረበ ከመሆኑ የተነሳ በአሰብ የሚነሳ ጦርነት ኤርትራ መቋቋም ይሳናታል ብለዋል ፕሬዚዳንት ኢሳያስ አሰብን በጦርነት የሚያጡ ከሆነ የስልጣን ዘመናቸውን የሚያጸናውን የአይበገሬነት ትርክት ይሰብራል ይላል ዘገባው ለአብይ አህመድ አሰብን መያዝ የኢትዮጵያን የወደፊት የባህር ላይ ጉዞ ለመመለስና የባህር ኃይል ለማቋቋም የገቡትን ቃል ሊያረጋግጥ እንደሚችል ዘገባው ግምቱን ቢሰጥም አብይ የጦርነት ፖሊሲ የውክልና ትርጉም ስላለው ያን እድል ለማግኘት ጠባብ መሆኑ በሌላ አውድ በትንታኔ የተመላከተ ሆኗል። የአሰብ ጦርነትና የመፈንቅለ መንግስት ስጋት የተመላከተበት አውድም በቀላሉ የማይታይ ሆኗል። የተባበሩት አረብ ኤምሬትስ በቀይ ባህር ስትራቴጂካዊ ደሴት ላይ ያ በኤርትራና በየመን መካከል የውዝግብና የክርክር ማዕከል ሆና ቆይታ በመጨረሻም በየመን ቁጥጥር ስር በምትገኘው ታላቋ የቀይ ባህር ደሴት ላይ የተያዘው የተባበሩት አረብ ምሬትስ ፕሮጀክት በቀጠናው ቀዳሚ ተጽዕኖ ፈጣሪ ሀገር ሆና ለመቀጠል ያላትን የረጅም ጊዜ እቅድ በተጨባጭ ያመላከተ ሆኗል። በቀይ ባህር ውስጥ በምትገኘው ስትራቴጂካዊ ደሴት ላይ የሚገነባው ይህ የአየር ማረፊያ በዓለም አቀፍ ሚዲያዎች ጭምር ትኩረት ስቦ ታይቷል። ኤፍዲዲ በተባለ ድረገጽ ላይ ሪሰርችና ተንታኛ ብሪጂት ቱሜይ የአሶሽየትድ ፕሬስ እና ሌሎች ሚዲያዎችን ዋቢ በማድረግ በጉዳዩ ላይ ትንታኔ ሰርተዋል። ተንታኟ ዩናይትድ አረብ ምሬት ላይክሊ ቢልዲንግ ኤር ስትሪፕ ኦን ስትራቴጂክ አይስላንድ ኢን ሬድሲ በሚል ርዕስ ባስነበቡት ጽሁፍ በቅርቡ አሶሽትድ ፕሬስ በሳተላይት ምስሎች አስደግፎ ይፋ ያደረገውን ዘገባ ዋቢ አድርገዋል። የሳተላይት ምስሉ በዙቀር ደሴት ላይ በቀይ ባህር ውስጥ በምትገኘው ስትራቴጂካዊ ደሴት ላይ እየተገነባ ያለውን የአየር ማረፊያ አሳይቷል። በምስሉ ላይ ዘገባው መሰረት ከጸረ ሁቲ ኃይሎች ጋር በመተባበር እየተገነባ ያለው አየር ማረፊያ የየመን ሁቴዎች ከሚቆጣጠሩት ሆዴዳ ወደብ በስተደቡብ 55 ማይል ርቀት ነው። ጸረ ሁቲ ኃይሎችን የሚደግፈው በዩኤኤም ውስጥ የሚገኙ ኩባንያዎች ፕሮጀክቱ ከተሳተፉት መካከል አንደኛ ሆኖ ተጠቅሷል። የደሴቲቱ ስትራቴጂካዊ አቀማመጥ በቀይ ባህርና በአቅራቢያው ባለው የ የየመን የባህር ዳርቻ ላይ የውቲ እንቅስቃሴ ለመከታተል ያስችላል የተባለለት ሲሆን የጦር መሳሪያዎችን የሚያዘዋውሩ መርከቦችን ለመጥለፍ ለሚደረጉ ስራዎች ጠቃሚ ሆነዋል። የአየር ማረፊያው ሁለት ሺህ ሜትር ርዝመት እንዳለው ተገምቷል። በደሴቲቱ ላይ ግንባታ የተጀመረው በሚያዝያ 2025 በተገነባ ወደብ ሲሆን በዚህ ዓመት በጥቅምት አጋማሽ ላይ የተነሱት የሳተላይት ምስሎች የተሳሉ የማኮብኮቢያ ምልክቶችን አሳይተዋል። በዚህ ታላቅ ደሴት ላይ እየተገነባ ያለው አየር ማረፊያ ዩናይትድ አረብ እምሬት አሉኝ ከምትላቸው ስትራቴጂካዊ ቦታዎች አንዱ ነው ተብሏል። ቀጠናው እስራኤልና ኢራን፣ አሜሪካ፣ አውሮፓና ምዕራብያን በአጠቃላይ ሀያላኑን ጭምር በውክልና ሜዳ የሚፋለሙበት የውጥረት ማዕከል ነው። በአፍሪካ ቀንድ ሀያል የሆነ እቅድ ያላት የባህረ ሰላጤዋ ሀገር የተባበሩት አረብ እምሬቶች በቀይ ባህር ስትራቴጂካዊ ቦታ ላይ ይህንን ፕሮጀክት ጀምረዋለች። በፖሊሲዋ በአፍሪካ የኢኮኖሚ የበላይነት ለመያዝ እየጣረች ያለችው ኢምሬትስ በአፍሪካ ቀንድና የሳህል ቀጠና ከሌሎች ሀገራት ጋር ወታደራዊ ስምምነቶችን ፈርማለች። ቀዳሚ ፊርማዋን በቀይ ባህርና በህንድ ውቅያኖስ ላይ ትኩረት አድርጓል። የየመን ሁቴያ አማጽያን በቀይ ባህር ላይ ጥቃት ሲሰነዝሩ ነበር። በአፍሪካ ቀንድና የሳህል ቀጠና ያለው አለመረጋጋት በመጨመር ላይ ነው። እነዚህ ክስተቶች ከተባበሩት አረብ ምሬትስ የጀርባ በር ዲፕሎማሲያዊ እንዲሁም ከመንግስታት ውጭ ካሉ ኃይሎችና ከታጣቂዎች ወታደራዊ ትስስር ጋር ተያይዘው የሚነሱ ናቸው። ለዚህም ጥቂት ማሳያዎችን መጥቀስ ይቻላል። ከሶማሊያ ነጻ ሀገርነቷን ካወጀችው ነገር ግን አለም የሀገራዊ እውቅና ካልሰጣት ራስ ገዟ ሶማሌላንድ ጋር የተባበሩት አረብ ምሬትስ ስምምነት ፈርማለች። አረብ ያልሆኑ ጎሳዎችን በዘር ማጽዳት ወንጀል ክስ የሚቀርብበትን የሱዳን ፈጥኖ ድራሽ ኃይል ድጋፍ ትሰጣለች። በሊቢያ ነውጠኛውን ከሊፍ አፍተርን በመደገፍ የትሪፖሊውን መንግስት ዋጋ ቢስ ካደረጉት ኃይሎች በቀዳሚነት የተባበሩት አረብ ኢምሬትስ ስም ይጠቀሳል። በአህጉሪቷ በተለይም በሰሜን ምስራቅ አፍሪካና በአፍሪካ ቀንድ ቀጠናዎች ባሉ ግጭቶች እጇ በረጅሙ ገብቷል። የምጣኔ ሀብትና የወደብ ተጠቃሚነትን ከግምት በማስገባት ከመረጠቻቸው ነገር ግን ሀገራዊ እውቅናና ቁመና ከሌላቸው ኃይሎች ጋር ወታደራዊና የመከላከያ ስምምነት ተፈራርማለች። በአፍሪካ ቀንድና በሳህል ቀጠና ሽብርተኝነትን፣ እስላማዊ አክራሪነትንና የባህር ላይ ዘረፋን እዋጋለሁ በሚል ጣልቃ በመግባት በየመን በሳውዲ አረቢያ የሚመራው ጥምረት ውስጥ እጇ ገብተዋል። በሳውዲ ከሚመራው ጥምረት በከፊል ወጣ፣ ከሁቴዎች ጋር ተቀናቃኝ የሆኑ ታጣቂዎችን መደገፍ ጀምራለች። ሞሪታኒያ፣ ማሊና ቻድን ጨምሮ ከሳህል ሀገር ሀገራት ጋር ወታደራዊ ስምምነት ፈርማለች። በእነዚህ ቀጠናዎች ያላት ሚና ከአረብ ሀገራት አጋሯ ከሆኑት ግብጽና ከሳውዲ አረቢያ ጋር ቅራኔ ውስጥ ከጥቷታል። ጤናማ ያልሆነ የጥላቻ ፉክክር ላይም ትገኛለች። በኢትዮጵያ በቀጠለው ጦርነት ውስጥ የአብይ አህመድ የጦርነት ፖሊሲን በቀጥታ ትደግፋለች። ትደግፋለች ብቻ ሳይሆን ከበጀት እስከ ሎጂስቲክ አልፎም ልዩ የቴክኒካል ባለሙያ አቅርቦት በማድረግ እጇ በረጅሙ በመታየት ላይ ነው። የኦህዴድ ብልጽግና በአማራ ሕዝብ ላይ የድሮን ጭፍጨፋ የሚፈጽመው ከተባበሩት አረብ ኢምሬትስ በሚደረግለት የድሮን ድጋፍ ግዥና የቴክኒክ እርዳታ ስለመሆኑ መረጃዎች ያሳያሉ። በኢትዮጵያ ግዛት የሚቋቋመው ወታደራዊ ማሰልጠኛም የአብይና የኢምሬትስን አደገኛ አካሄድ ያሳየ ለቀጠናውም መጪው ጊዜ አስፈሪ ስለመሆኑ አመላካሽ ነው። በመጨረሻም ደቡብ አፍሪካ እስራኤልን የሚያስቆጣ ድርጊት ፈጽማለች። ወትሮውንም ጤናማ የማይባል ግንኙነት የነበራቸው ደቡብ አፍሪካና እስራኤል መካሰስ ላይ ናቸው። የጸረ አፓርታይድ ትግል የምታመንነት ነው በሚል የሚታወቀው የደቡብ አፍሪካ የውጭ ግንኙነት ፖሊሲ በፊልስጤማውያን ጉዳይ ጠንካራ አቋም አለው። ከሰሞኑ የፊልስጤም ስደተኞችን በሀገራችን አንቀበልም ያሉት የደቡብ አፍሪካ ባለስልጣናት ለዚህ ምክንያታቸው ፊልስጤማውያንን ሆን ተብሎ ከሀገራቸው ማጽዳት ነው በሚል ነው። ከጋዛ የመጡ ናቸው የተባሉ በርካታ ፊልስጤማውያን ወደ ደቡብ አፍሪካ መግባታቸውን ተከትሎ የደቡብ አፍሪካ ባለስልጣናት ከዚህ በኋላ ፊልስጤማውያንን አንቀበልም፣ የማንቀበለው ሀገራቸውን እያጡ በመሆኑ ነው ብለዋል። ፍልስጠማያንን በብዛት ከሀገራቸው እንዲወጡ የሚደረግ የማጽዳት አጀንዳ ሊሆን ይችላል የሚሉት የደቡብ አፍሪካ ባለስልጣናት ከጋዛም ሆነ ከሌሎች ግዛት የሚመጡ ፍልስጠማያንን አስጠንቅቀዋል። ባለስልጣናቱ እዚህ ውሳኔ ላይ የደረሱት ባለፈው ሳምንት ከጋዛ ወደ ደቡብ አፍሪካ 153 ፍልስጠማያን ተሳፋሪዎችን የያዘ አውሮፕላን አወዛጋቢ በሆነ መንገድ ከገቡ በኋላ ነው። ከ150 በላይ የሚሆኑት በአንድ አውሮፕላን የተሳፈሩ ፍልስጠማያንን ደቡብ አፍሪካ መድረሳቸው ብዙ ገጽታዎቹ ግልጽ ያልሆነና አከራካሪ ሆነው እንደተገኙ ባለስልጣናት አስታውቀዋል በዚህ ምክንያት ደቡብ አፍሪካ ከዚህ በኋላ ፍልስጤማውያንን የሚያጓጉዙ ተጨማሪ የቻርተር በረራዎችን መቀበል እንደማትፈልግ ገልጻለች በረራው ፍልስጤማውያንን ከጋዛና ከዌስት ባንክ የማጽዳት ግልጽ አጀንዳ አካል ነው ሲሉ የውጭ ጉዳይ ሚኒስትሩ ሮናልድ ላሞላ ሰኞ እለት መናገራቸውን ቢቢሲ ዘግቧል። የእስራኤል ባለስልጣናት ለዚህ ክስ ቀጥተኛ ምላሽ ባይሰጡም ቁጣቸውን በተለያዩ መንገዶች ገልጸዋል። በእስራኤልና በሀማስ መካከል በጋዛ በተደረገው ጦርነት የፍልስጤምን አላማ በጽኑ የደገፉት የደቡብ አፍሪካ ባለስልጣናት ፍልስጤማውያን ከሀገራቸው መውጣት እንደሌለባቸው አጥብቀው በመሟገት ላይ ናቸው። የፊታችን ቅዳሜና እሁድ የሚካሄደው የቡድን ሀያ መሪዎች ጉባኤን ለማስተናገድ የደቡብ አፍሪካን ዝግጁነት በተመለከተ ለመገናኛ ብዙሃን በሰጡት መግለጫ የውጭ ጉዳይ ሚኒስትሩ ላሞላ የሐሙስ ዕለት በረራ ፊልስጤማውያንን ከፊልስጤም ወደ ብዙ የዓለም ክፍሎች የማስወገድ ሰፊ አጀንዳ አካል እንደሆነ ተናግረዋል። ይህ በግልጽ የተቀናበረ ተግባር ነው፣ ምክንያቱም ወደ ደቡብ አፍሪካ ብቻ አይደለም የተላኩት። እንደዚህ አይነት በረራዎች የተላኩባቸው ሌሎችም ሀገራት አሉ፣ ሲሉ ምንም አይነት ዝርዝር መረጃ ሳይሰጡ ተናግረዋል። ጉዳዩ እየተጣራ መሆኑንም አክለዋል። ጊፍት ኦፍ ዘ ጊፍትስ የተሰኘ የደቡብ አፍሪካ በጎ አድራጎት ድርጅት እንደገለጸው ከሁለት ሳምንት በፊት 176 ፊልስጤማውያንን የያዘ ሌላ አውሮፕላን በጆሃንስበርግ ያረፈ ሲሆን አንዳንድ ተሳፋሪዎች ወደ ሌሎች ሀገራት ሂደዋል። የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ ፊልስጤማውያንን ከጋዛ በፈቃደኝነት ወደ ሌሎች አካባቢዎች ስለማስፈር በተደጋጋሚ መናገራቸው ይታወሳል። ይህ እርምጃ በፊልስጤማውያን በሰብዓዊ መብት ቡድኖችና በብዙ የዓለም አቀፍ ማህበረሰብ የተተቸ ነው። ደቡብ አፍሪካ እስራኤል በጋዛ ላይ የምታደርገው ወታደራዊ እንቅስቃሴ በከፍተኛ ሁኔታ ትቃወማለች። ሀገሪቱ ፍልስጤማውያን ለነጻ ሀገርነት የሚያደርጉትን ትግል የምትደግፈው ከአስርት ዓመታት በፊት ጀምራ ሲሆን በተለይም በ1990ዎቹ መጀመሪያ ላይ የጸረ አፓርታይድ ተምሳሌት የሆኑት ኔልሰን ማንዴላ ለፍልስጤማውያን ዓላማ ድጋፍ ለመስጠት የገቡት ቃል